ሰላም፣ ሰላም ውድ የቴክኖሎጂ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ጉዳይ ዓለምን እያነጋገረ ያለ ትልቅ የቴክኖሎጂ ፍልሚያ ነው። በአንድ በኩል የኤአይ አብዮት የጀመረው እና የብዙዎቻችንን የዕለት ተዕለት ረዳት የሆነው ኦፕን ኤአይ አስስ ቻትጂፒቲ አለ። በሌላ በኩል ደግሞ የኢንተርኔቱ ንጉስ ጎግል እንቅልፍ አጥቶ የሰራው እና አሁን ጨዋታውን እየቀየረው የመጣው ጄሚናይ አለ። ብዙ ሰዎች ቻትጂፒቲ ይሻላል ይላሉ፣ አንዳንዶች ደግሞ አረ ጎግል እየበለጠ ነው ይላሉ። ለመሆኑ ለኛ ኢትዮጵያውያን ተማሪዎች፣ ሰራተኞች እና ለክሬተሮች የትኛው ይሻላል? የትኛውን እንጠቀም? በዛሬ ቪዲዮ እነዚህን ሁለት ግዙፍ አፋጠናቸው በአራት ወሳኝ ነጥቦች እንመዝናቸዋለን። እስከ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም በመጨረሻ ላይ የምነግራችሁ ውሳኔ የስራና የትምህርት ህይወታችሁን ልቀይር ይችላል። ቀጥታ ወደ ጉዳዩ ንባል። የመጀመሪያ ነጥባችን ላይ የምናየው ሁለቱንም ቻትጂፒቲን እና ጄሚኒን የመረጃ የመያዝ አቅማቸውን እናወዳድራቸዋለን። እሺ የመጀመሪያው እና ትልቁ ልዩነት የሚጀምረው እዚህ ጋር ነው። ኮንቴክስት ዊንዶ ወይንም የማስታወስ አቅም። አስቡት እስኪ ለፈተና እያጠናችሁ ነው እንበል አንድ ሙሉ የአምስት መቶ ገጽ መጽሐፍ ለኤአይ ሰጣችሁት፣ ከዚያ መጽሐፍ ውስጥ ዋና ነጥቦችን አውጡልኝ ብላችሁ እንደጠየቃችሁ አድርጋችሁ አስቡ። ቻትጂፒቲ አቅሙ ውስን ነው። ብዙ መረጃ በአንድ ጊዜ ስሰጡት መጀመሪያ የነገራችሁትን የመርሳት ወይንም የማቀላቀል ሁኔታ ይታይበታል። አቅሙ በአማካይ ወደ መቶ ሃያ ስምንት ሺህ ቃላት ወይም ቶኬኖች አካባቢ ነው። ጎግል ጄሚኒ አይ ጋር ስንመጣ እዚህ ጋር ግን ጎግል ጨዋታውን ለውጦታል። የጄሚኒ አቅም አንድ ሚሊዮን ቶከን እና ከዚያ በላይ ነው። ይሄ ማለት በአንድ ጊዜ ብዙ መጽሐፍትን፣ ረጅም ቪዲዮዎችን፣ ወይም ሙሉ የኮድ ፕሮጀክቶችን ሰጥታችሁ ቅንጣት ነገር ሳይረሳ ይተነትንላቸዋል። በዚህ ነጥብ ላይ ለረጅም ጥናትና ለምርምር ጄሚኒ እጅግ በጣም አሪፍ ነው። እና ወደ ቀጣዩ ነጥባችን ስናልፍ ከሪዝኒንግ እና ከካፓቢሊቲ ጋር ስናወዳድራቸው ሁለቱንም፣ ይሄ ሁለተኛው ነጥባችን ላይ ማን ይበልጣል ብላችሁ ታስባላችሁ? በተለይ ሂሳብ ማስ ለፊዚክስ እና ለከባድ ጥያቄዎች ሁለቱንም እንዴት እንደሚሰሩ እስኪ በደንብ እናወዳድራቸው። ቻችፒቲ በፈጠራ ስራ እና በክሪቲቭ እና በተፈጥሯዊ የንግግር ዘይቤ ኮንቨርሻል ፍላው በጣም ጎበዝ ነው። እንደ ሰው ያወራላቸዋል፣ ግጥም ይጽፋል፣ ቀልድ ያውቃል። ጄሚኒ አድቫንስ ሪዝኒንግ ጎግል አዲሱን የጄሚኒ ስሬት ሲሰራ ያተኮረው ዲፕ ቲንኪንግ ወይንም ጥልቅ አስተሳሰብ ላይ ነው። በቅርቡ በተደረጉ ፈተናዎች፣ በተለይ በሳይንስ እና በሂሳብ ጄሚኒ ከቻትጂፒቲ የተሻለ ውጤት እያመጣ ነው። አንድን ከባድ የሂሳብ ቀመር ዝም ብሎ መልስ ከመስጣት ይልቅ ለምን እንዴት እንደመጣ ደረጃ በደረጃ እያንዳንዷን ነገር ስቴፕ ባይ ስቴፕ የማብራራት ብቃቱ አስገራሚ ነው። እንግዲህ እዚህ ጋ ለፈጠራና ለተለያዩ ጽሁፎች ቻትጂፒቲ በጣም ይመረጣል። ለከባድ ሳይንስና ትንታኔያዊ ነገሮች ለሆኑ ደግሞ ጄሚኒ ብትመርጦ አሪፍ ይሆናል። ሌላኛው ነጥባችን ከማልቲሞዴል አንጻር ይሄኛው ነጥብ በጣም ወሳኝ ነው። ማልቲሞዴል ማለት ጽሁፍን፣ ምስልን፣ ድምፅንና ቪዲዮን በአንድ ላይ የመረዳት ችሎታ ነው። ቻትጂፒቲ ማየት ይቻላል መስማት ይችላል። ግን ብዙ ጊዜ እነዚህን የምሰራው የተለያዩ ሞዴሎችን አንድ ላይ በማድረግ ነው። የሚያየው የምመለከተው የምሰማው ብዙ ሞዴሎችን አንድ ላይ በማቀናጀት ነው ቻትጂፒቲ የሚሰራው። ጂሚኒ ጋ ስንመጣው የተፈጠረው ከጀምሮ መልቲሞዴላል ናቲቭ ሆኖ ነው። ምን ማለት ነው? ቪዲዮ ስትልኩለት ቪዲዮን ልክ እንደሰው ያየዋል፣ ድምፁን ይሰማል፣ ምስሉን ይረዳል። ለምሳሌ አንድ የተበላሸ የውሃ ቧንቧ ቪዲዮ ቀርጻችሁ ለጄሚኒ ብትልኩለት ችግሩ ምን እንደሆነ አይቶ የመፍትሄ ሀሳብ ስቴፕ ባይ ስቴፕ ይሰጣችኋል። ምስልና ቪዲዮን በመረዳት ረገድ ጄሚኒ በትንሹ ከቻትጂፒቲ ቀደም ያለ ይመስላል፣ እና ደግሞም ይበልጣል ይሻላልም ከእንደዚህ አይነት አንጻሮች። እና ወደ ቀጣዩ ነጥባችን ስናልፍ ሁላችንም የምንጠቀማቸው የጎግል ውጤቶች አሉን አይደል ጂሜል፣ ጎግል ዶክስ፣ ጎግል ድራይቭ እነዚህን የመሳሰሉ ነገሮች አሉ። እነዚህን ስንጠቀም ሁለቱንም ቻጂፒቲ እና ጂሚኒን ስናወዳድራቸው ቻጂፒቲ በጣም ጥሩ አፕሊኬሽን ነው፣ ብዙ ፕላግን አሉት፣ ግን ከጎግል ድራይቭ ፋይሎች ጋር ለማገናኘት ትንሽ ወርጣ ወረድ ሊኖረው ይችላል። ጂሚኒ ጋር ስንመጣ ደግሞ ይሄ የጎግል ልጅ ነው፣ ስለዚህ ኢሜሎቹን፣ በድራይቭ ውስጥ ያለውን ዶክሜንት ወይም በከለንደር ላይ ያሉ ቀጠሮዎችን በቀላሉ ሊያገኝላችሁ ይችላል። ተማሪዎች እዚህ ጋር በጉግል ድራይቭ ውስጥ ያስቀመጣችሁትን የባዮሎጂ የማስታወሻ አምጣና አጠቃለ ነገር የሆነ ነገር አድርግልኝ ብትሉት እያንዳንዷ ነገር በሰከንድ ያቀርብላችኋል ማለት ነው። ለጉግል ተጠቃሚዎች ለጉግል ተጠቃሚዎች ምንም ጥያቄ የለውም። ጄሚኒ በጣም ምርጥና በጣም ምርጥ ነው። ቪዲዮይን ሳያጠቃልላችሁ እንግዲህ ጦርነቱ ይሄን ይመስላል። ሁለቱንም ስናፎካክራቸው ለተማሪዎች እና ለተመራማሪዎች ብዙ መጽሐፍትን ማንበብ ካለባችሁ እና የጎግል ዶክስ ተጠቃሚ ከሆናቸው ጄሚኒ፣ በተለይ ጄሚኒ አድቫንስድ ወሳኝ ጓደኞቹ መሆን አለበት። የማስታወስ አቅሙ ኮንቴክስት እንደው ለእናንተ ትልቅ በረከት ነው። ለጸሐፊዎች እና ኮድ ለሚጽፉ ሰዎች ተፈጥሯዊ ወሬ እና የፈጠራ እገዛ ለምትፈልጉ ከሆነ ደግሞ ቻትጂፒቲ አሁንም የዚህ ነገር ንጉስ ነው። እንደኔ ግን የኔ ምክር ባትመርጡ ይሻላል። ሁለቱንም አትምረጡ። ሁለቱንም ስልኮቻችሁ ላይ ጫኑ፣ ኮምፒውተራችሁ ላይ ሁለቱንም ተጠቀሙ። ምክንያቱም ቴክኖሎጂ ሁለቱም እየተፈካከሩ ስለሆነ፣ እየተሻለ የተሻለ ነገር እያደረጉ ስለሆነ ሁለቱም እያቀያየራችሁ መጠቀም ትችላላችሁ። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለጓደኛችሁ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እናንተ የትኛውን እንደመረጣችሁ ሐሳባችሁን ግለጹልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ።